የሚያጣጥለው ለምንድን ነው? የእርስዎ መንግስት በቄስ ሞጎሴዎች ውዳሴ ያሉት፣ እኛ ስፈር ፊታውራዊ መሸሻ የሉም፣ ቄስ ሞጎሴዎች ምን ያደርጋሉ ነው። ቄስ ሞጎሴ ፊታውራዊ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ፣ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ መጎሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን፣ ጉዱ ካሳዎች ነን። ይህንን እሳቤውን እዚህ ቤት የነበሩት አዲስ አለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሀሳብ በመግለጽ ሰው ይታሰራል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 በኃይል የተመረጠን መንግስት መናት ሲጨመርበት ነው ፀብ ይመጣው።